እግዚአብሔር ፍርድን ይወዳልና ቅዱሳንም አይጥላቸውምና ለዘላለምም ይጠብቃቸዋል። ለንጹሐንም ይበቀልላቸዋል። የኃጥኣን ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርስዋም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት መዝሙር 36 ከቁጥር 28 እስከ 31። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰዱሱ ለህዳር በዛቲ ዕለት ኮኑ ሰማዕተ ቅዱስ ቢላርያኖስ ወብእሲቱ ኪልቅያ ወእህቱ ታቱስብያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እኅቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮም ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሚያ ሀገር ከታላላቆች ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደወደዳትም ባወቀች ጊዜ የቀናች የክርስቲያን ሃይማኖትን በግልጽ ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መለኮታዊ ጸጋም አደረችበት። እርሱም ታቱስብያን የተባለች እኅቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሀዲው ዲዮቅልጥያኖስም በነገሠ ጊዜ ክርስቲያኖችን አሰቃያቸው ብዙዎችንም አሰቃይቶ በሰማዕትነት አረፉ። ይህ ቅዱስ ቢላርያኖስም ከእኅቱ ታቱስብያ ጋር እየዞሩ የሰማዕታትን በድናቸውን እያነሳ እያነሱ የሚቀብሯቸው ሆኑ አንድ ክፉ የሆነ ሰውም ባወቀባቸው ጊዜ የንጉሥ ወዳጁ ለሆነ ለአግማስዮስ ሂዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው፣ ለአማልክት ይሰዉ ዘንድ ብዙ ቃል ኪዳንም ገባላቸው። እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው ካልሰማችሁኝና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩም። ጽናታቸውን ትዕግስታቸውን አይቶ አንገታቸውን ለሚቆርጡ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ ከዚያ ያሉ ሁሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናውያን መላእክትን አዩቸው። መኮንኑም ይህንን አይቶ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ንጉሡም ሦስት ቀን አስረው በአራት አሰረው በአራተኛውም ቀን ከእስር ቤቱ አውጥቶ ራሱን በሰይፍ አስቆረጠው ከቅዱስ ቢላርያኖስና ከሚስቱ ኪልቅያ ከእህቱም ታቱስብያ ጋር የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱሳን ደሴተ ሰንሲላ ኤጲስቆጶስ ጎርጎሪዎስ እና የሐይቅ ኢየሱስ ሞዓ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሀገረ ናግራንድ ሰማዕታትና የአባታቸው የቅዱስ ኂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በአምስተኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያ አባ ጢሞቴዎስ፣ አንጾኪያ አባ አውፍራስዮስ ሊቃነ ጳጳሳት ሆነው ሳለ በኢትዮጵያም ጻድቁ ካሌብ ነግሦ ሳለ በዚያም ወራት ለአይሁድ ስሙ ፊንሐስ የሚባል አይሁዳዊ ነገሠ። በመጀመሪያ ግን ሳባ የተባለች አገር በኢትዮጵያ ነገሥታት እጅ ውስጥ ነበረች። የሮም ነገሥታትም አስባስያኖስ እና ጥጦስ ከአይሁድ ከኢየሩሳሌም አይሁድን ባሳደዷቸው ጊዜ ይህችን ሳባ አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ ለሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህም ክፉ የሆነ ንጉሥ ፊንሐስ ሊያጠፋበት በመጣ ጊዜ የዚችን የከበረች ሀገር በመስቀል ምልክት በዙሪያዋ ያለ ቅጽሯንም በሮቿና በግንባጥሯ ላይም ያሉ ብዙ አርበኞች ሰራዊቱን አይቶ በምንም ምክንያት ሊገባባት ስላልተቻለው ተቆጣ። እግዚአብሔርም አጽንቷታልና። ነገር ግን በውጭ ያገኛቸውን ገበሬዎች ገደለ። ታናናሾቹንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስን የሚመስል ክፉ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም፣ ከሀገር ሰውም አንዱን እንኳን ማጥፋት አልፈልግም። በሀገሪቱም ውስጥ የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባዎቿን፣ ገበሬዎቿን ማየት ይሻለው። ለሀገር ሰዎችም የተናገረው እውነት መስሏቸው እውነት መሰላቸው። የካቢት ልጅ አባት ሂሩት፣ ይህንን ክፉ አትመኑት ሀሰተኛ ነውና፣ ደጁንም አትክፈቱለት አላቸው። አባ ሂሩትንም አልሰሙትም፣ ደጁንም ከፈቱለትና ገባ ከገባ በኋላም፣ አስቀድሞ የሀገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስኪደርስ እሳትን አንድደው የሀገሪቱ ኤጲስቆጶሳት አባ ጳውሎስ እንዲያመጡትም አዘዘ። እርሱም እንደሞተ በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህ በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አልባቢዎችን፣ መዘምራንን በቀንና በሌሊት መጽሐፍትን በማንበብ የሚተጉትን ሰበሰበ። እነርሱም ከእሳቱ ውስጥ ጨመራቸው። ቁጥራቸውም አራት ሺህ ሀያ ሰባት ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧልና፣ ዳግመኛ የብረት ዛንጀር በቅዱስ አባት ኂሩት አንገት ውስጥ እንዲያስገቡ እጆቹንም እግሮቹንም እንዲያስሯቸው አዘዘ። እግሮቹም እንዲያስሯቸው አዘዘ። ታላላቆቹንና የሀገሩ መኳንንትም እንዲያስሯቸው ክርስቶስን የማይክደው ሁሉ እንዲሁ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነገረ። እየጮኸ በከተማ ውስጥ እንዲያዞሯቸውም አዘዘ ቅዱሳን የክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮሁ፣ እኛ ያመንበትና በስሙ የተጠመቅንበት ክብር ይግባውና ክርስቶስን አንክደውም! ይህ ርጉም ክፉ ሰምቶ ወንዶችና ሴቶችን፣ ወጣቶች፣ ህፃናትን፣ ሽማግሌዎችን ሁሉንም እንዲገድሉ አዘዘና ገደሏቸው። ቁጥራቸውም 4252 ነፍስ ሆነ። ከዚህ በኋላ የቅዱስ ኂሩትን ሚስት ቅድስት ድማህን ከሁለት ሴቶች ልጆቿ ጋር ያዟት። እነርሱም በቤታቸው መስኮት ከሚገባ በቀር ፀሐይ ያልነካቸው ናቸው። ደርሰውም በዚህ ክፉ ንጉሥ ፊት በቆሙ ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እንቢ ባሉት ጊዜ የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገር ሴቶችም እስከሚያለቅሱ ድረስ ከቶቹም የምታንስ አንዲቱ እድሜዋ 12 ዓመት የሆነ ከንጉሡ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዞ አንገቷን ቆረጠ። የእህቷንም አንገት ቆረጠ። ይህ የረከሰ ክፉ ንጉሥም ለቅድስት ድማህ የልጆቿን ደም እንዲያጠጧት አዘዘ። እርሷም ቀምሳ የህያው እግዚአብሔር ልጅ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ አመሰግንሃለሁ እንደ ቁርባን መስዋዕት የሆነውን የልጆችን ደም እኔ ባሪያህ እንድቀምሳ አድርገሃልና አለች። በዚያን ጊዜ እርሷን በሰይፍ አንገቷን እንዲቆርጡ ዳግመኛ አዘዘ። ተጋድሏቸውንም ፈጸሙ። ከዚህም በኋላ ቅዱስ ኂሩትን ከእስር ቤት እንዲያመጡት ንጉሥ አዘዘ። ከእርሱም ጋር አንድ ሺህ አርባ እስረኞች ሰዎች አሉ። ሃይማኖቱን ይተው ዘንድ አስገደደው። ቅዱስ ኂሩትም ንጉሱን እንዲህ አለው፣ ክብር ይግባውና ጌታዬ ኢየሱስ ክርስቶስን እያመለኩት ስኖር ሰባ ስምንት ዓመት ሆነኝ። እስከ አራት ትውልድ ለማየትም ደርሻለሁ። ዛሬም ስለከበረ ስሙ ምስክር ሆኜ ስሞት እጅግ ደስ ይለኛል። እኔ እኮ አስቀድሜ መሐላህን እንዳያምኑ ለወገኖቼ ነግሬያቸው ነበረ ነበር አንተ ሐሰተኛ ነህና። ነገር ግን ይህ ሁሉ በእግዚአብሔር ፈቃድ ነው የሆነውም። ለዚህ ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሱም ይህን ሰምቶ ተቆጣ። ወደ ወንዝም ወስደው በዚህ አንገቱን እንዲቆርጡ ታዘዘ። ቅዱስ አባት ኂሩትም በሰማ ጊዜ ደስ አለው። የሮምን የኢትዮጵያን መንግስት ያጸና ዘንድ የተረገመ ይህን ክፉ መንግስት ያጠፋ ዘንድ ወደ እግዚአብሔርም ጸለየ። ሕዝቡንም ባረካቸው። ከእርሳቸውም ጋር በሰላምታ ተሰናበታቸው። ከዚህም በኋላ የቅዱሳኑን ራሶቻቸውን ቆረጧቸው። በዚህም የአምስት ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። ከቅዱሳኑ ደሞ ወስዳ ተቀባች፣ ልጇንም ቀባችው። ወታደሮችም አይተው አስረው ወደ ንጉሱ አድርሰው ከእሳት ጨመሯት። ልጇን ግን ወደ ንጉሱም አቀረቡት። ንጉሱም እኔን ትወዳለህን ወይስ ክርስቶስ የሚሉትን አለው። ህፃኑም እኔስ የእጁ ስራ ነኝና ነኝና ክርስቶስን እወደዋለሁ፣ ይልቅስ ልቀቀኝ ወደ እናቴ ልሂድ አለው። በከለከለውም ጊዜ እግሩን ነከሰው። አምልጦ ሩጦ በእሳት ውስጥ ገባ። ሁለተኛም የአስር ወር ሕፃን እንደ እንደተሸከመች አንዲትን ሴት አመጧት። እርሷም ልጅ ሆይ ላዝንልህ አልቻልኩም አለችው። ያ ህፃንም እናቴ ሆይ በፍጥነት ወደ ዘላለም ህይወት እንሂድ፣ ይህችን እሳት ከዛሬ በቀር አናያትምና አላት። በዚያን ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖችም ይህን አይተው እኩሌቶቹ ወደ እሳት፣ እኩሌቶቹ ወደ ሰይፍ ተቀዳደሙ። ያ ክፉ ንጉስ ጉባኤውን እጹብ እጹብ ብለው እስኪያደንቁ ድረስ። ከዚህም በኋላ እሳቱ በሰማይ ውስጥ መልቶ ውስጥ መልቶ አርባ ቀን አርባ ሌሊት ታየ። ይህም ክፉ ንጉስ ፊናስም ወደ ሀገሩ በሄደ ጊዜ ወደ ነገስታቱ ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉስ ዮስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳሳት ወደ አባ ጢሞቴዎስ ላከ በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይበቀል ዘንድ ለኢትዮጵያ ንጉሥ ለካሌብ መልእክት እንዲልክ ነው። የኢትዮጵያ ንጉሥ ካሌብም መልእክት በደረሰው ጊዜ ፈጥኖ ተነሳ። በዋሻ በሚኖር በአባ ጴንጠሌዎን በረከት ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰም ጊዜ የሳባን ንጉሥ የፊንሐስን ሀገር አጠፋው። ሰውም ሆነ እንስሳ ሰውም ሆነ እንስሳም ሆነ ሸሽቶ እንዲያመልጥ እንኳን ምንም ምን ሳያስቀር አጠፋቸው። የናግራንን ከተማ ህንፃዋን አደሰ። የሰማዕታትን መታሰቢያ አቆመ። ከዚህም በኋላ ወደ ሮሜ ንጉሥ ዮስጢኖስ፣ ወደ እስክንድርያ ሊቀጳጳሳት አባ ጢሞቴዎስ የምሥራችን ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በእኒህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያ አባታችን የሀብተ ማርያም እረፍቱ መታሰቢያ ነው። የዚህ ቅዱስ አባት ትውልድ አገሩ የራዊ የምትባል በስተምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ቡሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉ ከዚህ ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር፣ ብዙ ንብረትም አለው። በህጋዊ ጋብቻም ስሟ ዮስቲናብ የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ስራ የተሸለመች ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም በህግ ባሏ ጋር በንጹህ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትንና ትህትናን ፍቅርንና ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንነግራቸዋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ መጣባት። ከዚህም በኋላ ወጣች ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉን ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚህም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ምን ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትን መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም በአያት ጊዜ ፍርሃትን መንቀጥቀጥን በላይ ወረደበት። በመስቀል ምልክትም በላይዋ አማቶ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አላወቀ። ባወቀ ጊዜም እንዲህ ብሎ ገሰጻት፣ ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ፣ አንተ እንዳሰብከው አይደለም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝ ሁሉን ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህም ቦታ ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ ወደ ሌላ ቦታ ሄዳለሁ፣ አለችው። በዚያን ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት፣ ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳት ከሲዮል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የስላሴን የአንድነትና የሶስትነት ምስጢር የማይ ልጅ ጆልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቲናም ከዚያ ሽማግሌ ባሕታዊ ይህን በሰማች ጊዜ አድንቃ የፈጣሪ ፍቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህን ደም ግባቱ መልኩ የሚያምር ልጅ ወለደች። በእናቷ በአባቷ ቤት ታላቅ ደስታ ሆኖ ለድኆችና ለጡማዳሪዎችም ለዘመዶቻቸውና ለጎረቤቶቻቸውም ታላቅ ምሳን አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው ሕፃኑም አርባ ቀን በሆነው ጊዜ እንደ ሕጉ እንደ ስርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሃብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሃብተ ማርያም በልቡ ይች ጸሎት መልካም ናት፣ እኔም መርጫታለሁ። በዚህ ዓለም ስህተትን አስቦ ከመስራት በሚመጣው ዓለም ከገሃነም እንደምንገባ ወደምንድንባት እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበረ። ከዚህም በኋላ አባቱ የበጎች ጠባቂ አደረገው። በአንዲት ዕለትም በጎቹንም እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ አይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ። ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የማናየውን የሚያይ ሌላ አይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም ብራ ሆኖ ሲታይ እንዴት ይዘንባል ትላለህ? አሉት። እርሱም እኔ የማውቀውን እናንተ አታውቁም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙ ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱ በገባ ጊዜ ታላቅ ዝናም መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙ። ከጥቂት ቀኖችም በኋላ በጎቹን እየጠበቀ ሳለ ብዙ የበግ ግረኞች አብረውት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ ብላቴና ሀብተ ማርያምም በትሬን ለምን ትቀማኛለህ አለው እረኛውም በትዕቢት ቃል በጉልበቴ ነጥቄሃለሁ አለው ብላቴና ሀብተ ማርያምም እኔ ሀይል የለኝም ነገር ግን በጎቼን የምጠብቅበትም በትሬን እንዳትወስድብኝ በህያው እግዚአብሔር ስም አመልሃለሁ አለው ያም የበግ ጠባቂ እምቢ አልኩህ አለው ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪ ስም አማልኩህ ከእንግዲህ ወዲህ ደግሜ አላምልህም። አንተ ላይ የሚደረገውን ራስ ታውቀዋል። ይህንንም ተናግሮ ዝምም አለ። በዚያን ጊዜ ያ በግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያምም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርንም ስም አቃሏልና ተሰቅሎ አለ። እረኞችም ሁሉ አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን እግዚአብሔር ያደረገልን ኃይል አይተናልና አሁንም ስለእመቤታችን ስለ ቅድስት ድንግል ማርያም ይቅርበለው፣ አሉት። ብላቴናው ሀብተ ማርያምም በውኑ እኔ ሰቀልኩ ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሃሪና ይቅርባይ ነውና ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናትም በኋላ ስሟ እለአድባር ወደምትባል ገዳም ሂዶ። ከዚያ የምንኩስናን ሥርዓትና ሕግን በአበምኔቱ በተመረጠ አባ መልከጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖርበት ሂዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው አምስት መቶ ጊዜ ይሰግዳል። ከሰንበት ቀኖችም በቀር ትል አይቀምስም ነበር። ከዚህም በኋላ እህልን ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። አርባ አርባ ሰማንያ ሰማንያ ቀን የሚጾምበት ጊዜ አለ። በባህር ውስጥም በሌሊት ቁሞ በማደር በቀን አራቱን ወንጌላት ያነባል፣ ሌሎችም መጽሐፍትን። በእንዲህ ያለ ስራ ብዙ ዘመን ኖረ። ብዙ ተጋርሎንም ድካምንም ሌሎች መጽሐፍትንም በእንዲህ ያለ ስራ ብዙ ዘመን ኖረ። ብዙ ተጋርሎና ድካምንም ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋር የመላእክት አለቆች የከበሩ ቅዱስ ሚካኤል እና ቅዱስ ገብርኤል የመላእክት ማህበር ሁሉም በዙሪያ ሆነው እያመሰገኑት ነበረ። ወዳጅ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያን ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ለአድሳት እንጂ ላጠፋህ አልመጣሁም እና ተጋድሎ እና ድካም ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ እነሆ እኔ በጎ ዋጋህን በዚህም ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብበት ጊዜ በተራራዎችና በዋሻዎች በፍርክታዎች ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬንና ደሜን በዚያ ተቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው። ከብዙ ዘመናትም ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ወጥቶ መጥቶ፣ ወዳጄ ሀብተ ማርያም ሰላም ላንተ ይሁን። ዛሬ ግን የመጣሁት ከድካም ወደ እረፍት ልወስድህ ነው እነሆ ሰባት አክሊላት አዘጋጅቼልሃለሁ እና አንዱ ስለ ድንግልና ሁለተኛው አለምን በውስጡ ያለውን ሁሉ ትተህ በመውጣት ሶስተኛው ፍጹም ስለሆነው ምንኩስና አራተኛው አራቱን ወንጌሎች አዘውትረ የምታነብ በመሆን አምስተኛው ስለ እኔ ፍቅር መብራትና ስለ እኔ ፍቅር መራብና መጠማትን ስለታገዝክ ስድስተኛው በልብህ ቂምና በቀልን ባለማሳደርህ ሰባተኛውም ስለ ንጹህ ክህነትህና ስለምታሳርገው የአማረ የተወደደ ዕጣን መስዋዕት ሰጠውህ አለው። ሰጠውህ እኒህ ሰባቱ አክሊላትም ለእያንዳንዳቸው 15 15 ህብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበት ቤት በውስጧ አምስት መቶ የወርቅ አምዶች የተሰከሉባት ሰጠው። ደግሞም የእሳት መስቀልን የወርቅ ጫማን የብርሃን ልብስን ስውር የሆነ መና እሰጠሃለሁ አለው ቃል ኪዳንም ሲሰጠው በየነገዳቸውና በየሥርዓታቸው ዘጠና ዘጠኝ የመላእክት ሰራዊት መጥተው ወዳጃችን ሰላም ታላንተ ይሁን፣ ዛሬስ ከፀሐይ ሰባት እጅ ወደምታበራ ሀገራችን በዝማሬና በማሕሌት አክብረን ልንወስድ መጣን አሉት። አባታችን አባ ሀብተ ማርያምም በሰማያት ለእግዚአብሔር ብስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነት ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ ሰባት እጅ የምታበራ ሀገርን እሰጥህ ዘንድ በራሴ ማልኩልህ አለው። መታሰቢያህን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚች ሀገር አገባዋለሁ። አራቱን ወንጌሎችም እያነበብክ ስለኖርክ የየአንዲቱን ቃል ፍሬዋን አንዳንድ ሺህ አደረግኩልህ። ይኸውም ከአንተ በኋላ ለሚመጡ ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገር ልህን መጽሐፍ በተነበበበት ውሃ ለሚረጡ ለሚነከሩበት ይህን ቃል ኪዳን ሰጥቻለሁ፣ አለው። ከዚህም በኋላ መድኃኒታችን አፉን ሶስት ጊዜ ሳመው። በዚያን ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤ ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን የጌሊዮስ የምኳስና የማርሊዮስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በሕዳር 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ኢየሱስ ሞዓ ዘሐይቅ፣ አቡነ ሐብተ ማርያም ንጹሕ ናቸው፣ ቅዱሳን ሰማይተ ናግራን ቅዱስ ኂሩት አረጋዊ፣ ቅዱስ ቢላርያኖስ፣ ኪልቅያና ታቱስብያ ሰማዕት፣ ቅዱሳን ቢላርያኖስና እና ኪልቅያና ታቱስብያ ሰማዕታት፣ ቅዱስ ጎርጎሬዮስ ዘደሴተ ሰንሲላ፣ ቅዱስ ዮስቲና ቡርክት! ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ ቅዱስ አቡነ ሰላማ ከሳቴ ብርሃን የኢትዮጵያ ብርሃን ናቸው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱ የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረድኤት ያሳትፈን የሰማነውን በልቦናችን ያሳድርብን ከሰማዕታት በረከት ረዴት ይክፈለን፣ መከራውን ያቅልልን፣ ጭንቁን ያጥፋልን። በአልጋ ቁራኛ በደዌ ዳኛ የተያዙትን በጸሎታቸው፣ አስቡን አትርሱን ያሉትን በያሉበት ያስብልን። ወርሃ ጾም በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ከታዘዘ መቅሰፍት ገደ እሳት በቸርነቱ ይሰውረን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ